ጀማል ሳይድን ቪዲዮ ይለት እሺ፣ ማስታወቂያ እንትን ሳትል ሞኔታይዝ የሆነ አካውንት ነው። ቪዲዮውን ይለት ሳይድ ደግሞ ይሄ ዲኖ የሚለውን አካውንት ስራለት በሁለት በሶስት ስራለት። ሳያ ሳኪና ምንደዛው ሳኪና ዲኖ እንትን አንድ ሳይድ ዩቱብ የሚለውን ሞኔታይዝ የሆነ አካውንት ነው። ማስታወቂያ ሳታሳልፊ ይለት፣ እሱ ደግሞ በሁለት በሶስት ይስራለሽ። ይስማማሃል? ሰያ ጻፍልኝ። ኮሜንት አስቀምጠህ ነው የምትሰራው፣ ታዲያ ዝም ብለህ አይደለም። በተለይ ትርፍ ስልክ ያላችሁ ልጆች ብትሰሩ ብታዩለት በጣም ቆንጆ ነው። እሱም ይረዳቸዋል። ብዙ አካውንት አለው ሰያ፣ ብዙ አካውንት አለው። ያለ የሰያን ያዢና ሂጂ። ያንተን ሰርታ መጣች እኮ፣ ያንተን ሰርታ መጣች ጀማል። የጀማል ነው የሰራሸው። አይደለም ውዴ። ፍርዳ ለበሰራ መሰራራት አፈልግም ወንድም ሳያ ጋር ተደማንትን በሉ። ሳይድ ዩቱብ ጋር ተጋገዙ፣ ተባበሩ። ማስታወቂያ ይልኝ ፕሊስ፣ ፕሊስ እያለ ነው። እባካችሁ እያለ እየለመናችሁ ነው እንግዲህ። ፍርድ ያለ በሰማይ ተባበረው፣ ተባበረው። እሱም ይስራል። ሳይድ ዩቱብ። ሳኪናዬ፣ የማነ ሰራሽ ጻፊ። የእንትናን ሰርተሻል፣ የጀማልን ሰርተሻል ውዴ እና ፍርድ ያለ በሰማይ ጨርሰህ ነው ወሎ ወሎ፣ ገራዶ ገራዶ፣ ሊበን ነው የሚባለው። ወሎ ወሎ። ቆይ የጀማልን እየሰራሁ ነው በዛኛው ስልክ። እሺ ውድ፣ የጀማልን ሰርተች ስጨርሺ፣ በቃ የሳይድ ዩቱብን ታይለታለሽ። ሳይድ ዩቱብ የሰአዳን የላት፣ ስራ አላት፣ የሰአዳን እና ፍርድ አለ በሰማይ። ጨርሰሃል? ጨርሰህ ሰራኸኝ ወንድም፣ አመሰግናለሁ። እኔም እያጫወትኩልህ እኮ ነው። አንተ ስንት ጊዜ አጫወትኩት መሰለህ? አጫውተውና የሆነ ነገር ይመጣብኛል። የትላንት ነው ላይብህን ዘግቼ ተመልሼ መጣ። ደግሞ ከመጀመሪያው ይጀምራል። ጀምር ነው ደግሞ አጫውታለሁ። አሁን ሊጨርስልኝ ነው። ኮሜንት እኮ ጽፌልሃለሁ መሰለኝ። ኮሜንት እኮ ትናንት መሰለኝ የጻፍሁት፣ ትናንት። ዛሬ ጽፌያለሁኝ። እስክሪን ሽታ አድርጌ ልክ እንዳለው ግሩፕ ላይ ፍርድ ያለ በሰማይ ታብታብ አድርጉልኝ። እስኪ ታብታብ አልታየኝም። ታብታብ እያደረጋችሁ አይደለም። ታብታብ አድርጉ፣ ታብታብ አድርጉ። ሰውዬ ችግር የለውም። አንተ አንተ አንተ በአካውንት ሰፖርት አድርገኝ አትላኪ እሺ አለ አልሰራሽም እንዳይሉኝ ነው። እኔ እኔማ ችግር የለውም በእምነት ነው የምሰራው። እኔ ችግር የለም ግን ይህው አልሰራሽም እንደት ነው እንጂ እና ሳያ አለህ ሳያ ዩቱብ አለ ወይ ሳይድ ዩቱብ ሳይድ ዩቱብ ካለህ እጻፋለሁ ብለ እና የዲኖ የሚለውን አካውንት ስራልኝ። ትሰራልሃለሁ አይልሃለሁ። ችግር የለውም አንተ ባለህ አካውንት ሰፖርት አድርገኝ አይልሃለሁ። ብሎሃል ለምን ሳይዲቱ ብ ልንገርህም፣ አንድ ነገር ለምን ፕላይሊስት አታስረውም? እንትንህን ፕላይሊስት ሰረውና ከፍተው ያስቀምጡልሃል። እንትንህን ዩቱብህን፣ ቪዲዮህን ፕላይሊስት ሰረው እና ግሩፕ ትገባና ፕላይሊስቱን ስትልከው በቃ ማለት ታስተላልፋለህ። ፕላይሊስት ላይ እየታሰረው ይሻላል ለሁሉም ማለት ነው። ለምን ሰው ማታ ስለሚተኛ ማለት ነው። ተኝተን ስለሆነ የምንከፍተው ቪዲዮውን፣ ማስታወቂያም አናሳ አያሳልፉብህም ሁላችንም ስለምንተኛ በደንብ አድርገው እንትን ይሉልሃል። ኧረ ወላሂ፣ እንዴት ታብታብ የለም እንዴ? ምን አይነት ጣጣ ነው? ታብታብ የለም ዛሬ ታብታብ የለም እንዴ። እስኪ ምኑን ልንካው በፈጣሪ ስም ታብታቡን ዘጋሹ። ምኑን ነክቼ ነበር ቅድም እንትን ያልኩት? እስኪ ቆይማ ምኑን ብነካው ይሻለኛል? እስኪ አሁን እዩት። እስኪ አሁን አለ ደግሞ። እንደዚህ ሲሆን ኮሜንቱ ይዘጋል። የተመታህ አንተ እኮ በቃ ዝም ብለህ ነ አትረባም